እስቲ እነዚህ ሕፃናት የሚሉትን ነገር እንስማና እንደ መጽሐፍ ቅዱስ ምላሽ እንሰጣቸዋለን። ከዛ በኋላ ደግሞ የማስተላለፈው መልእክት አለኝ። ለእነሱ እንዲደርስ ደጋግማችሁ ኮፒ ሊንክ አድርጉልኝ። እንደዚሁም ደግሞ ምሰራቸው ቪዲዮዎች እየታዩልኝ ስላልሆነ አምስትም አስርም ቢሆን ደጋግማችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። እስቲ ሰምተናቸው እንመለስ። በሰዎች በጻድቃን በሰማዕታት በመላእክት ይሁን በሌላ መጠሪያ ትጠራ፣ እራስ የሆነው ክርስቶስ ተከብሮ የማይታይበት ሁሉ ቤተ ክርስቲያን አይደለችም። በክርስቶስ ያመናችሁ ሁሉ የዚህ ቤተ ክርስቲያን አባላት ናችሁ። ቤተ ክርስቲያን ስሟ ቤተ ክርስቲያን ነው። መልካም ቤተ ክርስቲያን ስሟ ቤተ ክርስቲያን ነው እንጂ በጻድቃን በሰማይታት በመላእክት ስም ልትጠራ አይገባም ነው ያሉን ያሉት የመጀመሪያው መገንዘብ ያለብን ነገር ቤተ ክርስቲያን ማለት ምን ማለት ነው የሚለው ነገር ነው። የክርስቲያኖች ቤት ማለት ነው። ታዲያ ቤተ ክርስቲያን በእኛ በክርስቲያኖች ስም ከተጠራች፣ በጻድቃን በሰማዕታት በቅዱሳን ስም ብትጠራ ምን ችግር አለው? የቱ ጋ ነው ስህተቱ? በመጽሐፍ ቅዱስ እንዲህ ተብሎ የተጻፈ ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሽቶ የቀባቸውን ሴት እንዲህ ብሎ ተናግሮላት ነበረ። የቅዱስ ማርቆስ ወንጌል ምዕራፍ 14 ከቁጥር 9 ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ ይላል፣ እሷም ያደረገችውን ደግሞ ለእርሷ መታሰቢያ ይሆን ዘንድ ይነገርላታል ይላል። አስቡት እቺ ሴት ክርስቶስ ሽቶ ስለቀባችው ወንጌል በተሰበከበት ሁሉ የእሷ ስም የሚነሳ ከሆነ አስቡት፣ ሽቶ ሳይሆን ደማቸው ስለ ክርስቶስ ብለው ያፈሰሱ ሰማዕታት እንደዚሁ ስለ ክርስቶስ ብለው ይህን ዓለም ትተው በበረሃ ድንጋይ ተንተርሰው ጤዛ ልሰው ጸባጋንንትን ታግሰው የኖሩ ጻድቃን፣ ወይም ደግሞ ዓለም ከተፈጠረ ጀምሮ ሳይሰለቹ ሳይደክሙ ቅዱስ የሆነውን እግዚአብሔር ቅዱስ ቅዱስ ብለው በሚያመሰግኑ ቅዱሳት መላእክት ብትሰየም ምን ችግር አለው? እንደውም ቅዱስ የሆነ ነገር በቅዱሳን መሰየም መጽሐፍ ቅዱሳዊ ነው። ለምሳሌ መጽሐፍ ቅዱስ ተመልከቱት። የወንጌላትን ክፍላት ብትመለከቱ የማቴዎስ ወንጌል ይላል። ወንጌሉ የማቴዎስ አይደለም፣ የክርስቶስ ወንጌል ነው። የቅዱስ ዮሐንስ ወንጌል ይላል ወንጌሉ የዮሐንስ አይደለም። ነገር ግን ይህ የመጽሐፍ ቅዱስ ክፍል በማን ተሰየመ? በወንጌላዊ በቅዱስ ዮሐንስ። ሌሎችም የመጽሐፍ ቅዱስ ክፍሎች ተመልከቷቸው። ትንቢተ ኢሳያስ ይላል። ትንቢቱ የኢሳያስ አይደለም። ኢሳያስ ከአይምሮውን አንቅቶ ከልቦና አፍልቆ የተናገረው ትንቢት የለም። የእግዚአብሔር መንፈስ ቅዱስ ነው ያናገረው። ነገር ግን የእግዚአብሔር ትንቢት ተብሎ አይደለም የተጻፈው ትንቢተ ኢሳያስ ሌሎቹም የመጽሐፍ ቅዱስ ክፍል ስትመለከቱ በቅዱሳን ስም ተሰይሞ ትመለከታላችሁ። እግዚአብሔር ያሳያችሁ። ይበልጥ ደግሞ ግልጽ የሚያደርግልን በዚህ በትንቢተ ኢሳያስ ምዕራፍ 56 ከቁጥር አራት ጀምራችሁ ስትመለከቱት እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔር ሰንበቴ ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ፣ ቃል ኪዳኔም ስለሚይዙ ጃንደረባዎች እንዲህ ይላል በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያ ስም እሰጣቸዋለሁ። የማይጠፋ የዘላለም ስም እሰጣቸዋለሁ። በቤቴና በቅጥሬ ለዛውም ጊዜያዊ አይደለም ያለው ዘላለማዊ። የጃንደረባነት ሚስጥሩ ደግሞ የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 12 ጀምራችሁ ደግሞ ታገኙታላችሁ። አሁን እነዚህ ልጆች ያሉበት ይህ ቪዲዮ የሰሩበት ቸርች ስትመለከቱት የቸርቹ ስም ምንድን ነው የሚለው አዲስ አበባ ቤተክርስቲያን ነው የሚለው በአዲስ በአበባ ስያሜ ሰጥተው ቤተክርስቲያን ሲጠሩ በጻድቃንና በሰማይታት ስም ግን መጠራት የለባትም ብለው ሲማገቱ ትመለከታላችሁ። ለምን በአበባ ስም ከሰየማችሁ እኛ ደማቸው ስለ ክርስቶስ ባፈሰሱ ሰማዕታት ብንሰይም ምን ችግር አለ? እስቲ ብዙ የፕሮቴስታንት ቸርቾች ስማቸውን ተመልከቱ። በማን ስም ነው የተሰየሙት? በሰፈር ወይም በሆነ ፓስተር አይደል እንዴ? እኛ እኮ መጽሐፍ ቅዱሳዊ ነገር ነው ይዘን የተነሳ ነው። እንደው ላስተላልፈው የምፈልገው መልእክት ለናንተ ምንድን ነው? ብዙ የሰራችሁትን ቪዲዮ ተመልክቼ ነበር። በአብዛኛ ቪዲዮዎቻችሁ ኦርቶዶክሳዊ ቅዱስ ቤተክርስቲያን እየነቀፋችሁ የሰራችሁት ቪዲዮ ነው። ገና በዚህ ዕድሜያችሁ ቅዱስ ቤተክርስቲያን መንቀፍ በእውነት በጣም የሚያሳዝን ነው። ቅዱስ ቤተክርስቲያን ምን አደረገች ብላችሁ ነው የምትነቅፏት? የብሉ ኪዳን መጽሐፍት ከ2900 ዓመት በላይ የአዲስ ኪዳን መጽሐፍ ቅዱስ ከ1950 ዓመት በላይ ጠብቃ ወንጌል ስሰብክ ጠብቃ እስከ ዛሬ ስላደረሰች ነው የምትነቅፏት? ፕሮቴስታንት እኮ የመጣው የዛሬ 500 ዓመት ወደዚህ እኮ ነው። መጽሐፍ ቅዱስ የሰጠቻችሁ ቤተ ክርስቲያን ባታመሰግኗት እንኳን አትንቀፏት እንጂ። ፕሮቴስታንት ማለት ከስሙ ስያሜ እንኳን ብንነሳ ተቃዋሚ ማለት ነው፣ መቃወም ነው ሥራው። ግን ስትቃወሙት እንኳን የምትቃወሙትን አካል መለየት አለባችሁ እስቲ በየቸርቹ እውነት ወንጌል ነው የሚሰበከው፣ እውነት ክርስቶስ ነው የሚሰበከው። እሱ አንድ ቀን ስትነቅፉ አላያዋችሁ። እስቲ ሌላ ቤተ እምነት ደግሞ ሄዱ፣ እስልምናው ጋር ሄዱ። መሐመድ እውነተኛ ነቢይ ነው ብላችሁ ነው የምታምኑት፣ ቁርአን እውነተኛ እግዚአብሔር ቃል ነው ብላችሁ ነው የምታምኑት አይደለም? ታዲያ አንድ ቀን እዛ ጋር ስትነቅፉ አላያዋችሁ። ለምን ኦርቶዶክስ ቤተክርስቲያን ብቻ ከምትነቅፏት፣ እቺ ቤተክርስቲያን ገብታችሁ ተመልከቷት እስቲ፣ ትርጓሚዋን እዩ እስቲ ብዙ እውቀት አለ እዚህ ጋር ቅሰሙ። እስቲ እናንተ ላይ አልፈርድም። ምፈርደው ቸርቹና ያሳደጋችሁ ቤተሰብ ላይ ነው። ገና በዚህ እድሜያችሁ አይምሯችሁ በጥላቻ ለምን እንደሚመርዙት አላውቅም። ግን ቅዱስ ቤተክርስቲያን ከምትነቅፏት፣ ከምትጠሏት፣ ከምትገፏት ከዛ ይልቅ ደግሞ ቤተክርስቲያን እስቲ ከቤተክርስቲያን አንድ ያደርገናል ብላችሁ በምታስቡት ነገር ላይ እስቲ ቪዲዮ ስሩ። ይቆየን። ቪዲዮ ደግሞ እንደነገርኳችሁ የታየን ልጅ ስላልሆነ ደጋግማችሁ ኮፒ ሊንክ አድርጉልኝ። ሀሳብ አስተያታችሁ ደግሞ ኮመንት ላይ አስቀምጡልኝ። ይቆየን።